ፍቅር ሴራዋ ሁሉ ተጋለጠባት። እናቷ መጣች። እንግዲህ የፍቅር እናት ልዲያን ጠይቃት አንቺ ውጭ ብላለች እናቴ ውጭ ብላለች ብላ እና ያስወጣቻት፣ ፍቅር እናት እንደዚህ ያስወጣቻ ብላ ለፍቅር እናት ልዲያ ነግራት፣ የልጅ የፍቅር እናት ደግሞ እንግዲህ እኔ እንደዚ ብያለሁ ብላ ደቭንና ባህርኮትን ደግሞ አደይን ፈልጋችሁ አምጡልኝ ብላ አለቻችሁ። ፍቅር ደግሞ እሷ ሁለተኛ ዝቤት ተመጣች እኔ አባቴ ጋ ሄድ ያለው ብላ እያለች ነው። እንዲሁም ቤዛን ደግሞ ባርኮት ያ ፍቅረኛው ሆነ አታውቅም እናቱ ማለት ነው እንግዲህ ምንድን ነው የሰሩት፣ ፍቅር የቤት ሰራተኛችን ና ብላ ነው ያስተዋወቀቻት ማለት ነው። ፓርኩን ደግሞ ምንም ማድረግ ስለማይችል በፍቅሩ ስምምነት ተስማምቶ ቤዛ እንግዲህ የቤት ሰራተኛ ሆና ተቀምጣለች ማለት ነው ወዳ ሳይን በግባ አሰላሙ አለይኩም በረካቱ ወበረካቱ ወድና የተከበራችሁ ድብ ሰዎች እንዴት ናቸው ከኔ ጋር ሁሉ ሰላም አልহামዱሊላህ ረቢል ዓለሚን በየለችው በሰላማችሁ ይብዛ። ሰራተኛዋ አደይ ድራማ እንደቀጠለ ነው። ወደ ገጠር ገብተዋል እንግዲህ በጣም ደስ ይላል። ዲባቡ ከትልልቅ ሰዎች ጋር ሲሆን ድራማ በጣም ነው ውብ የሚሆነው ማለት ነው። አብሶ ገጠራማ ቦታ ሁሉ ነገር ደስ ይላል። እንግዲህ የፍቅር እናት መጣለች። ፍቅር እንግዲህ አደይን ያባረረቻት እናቷ ጋር እየደወለች ፍቅር እንግዲህ በውሸት ያልተሰራውን ተሰርቷል እያለች እናቷና አደይ እንዲጣሉ እያረገች፣ ወይም ደግሞ ፍቅር እናቷ አደይን እንድትጣላት እያደረገች ነበር። ነገር እያዟዟለች ስታወራ የኖረችው ማለት ነው። እንግዲህ እነ ቤትስ ምንድን ነው ያለቻችሁ? እነ ባርኩት እናቴ ትውጣ ብላለች ብላ ነው እንግዲህ ያስወጣቻት ማለት ነው አዴይን። አሁን ላይ ግን እናቷ መጣ፣ ሌድያን ስትጠይቃት አዴይ ለምንድን ነው ሄደችው ብላ ስትል አዴይ እንግዲህ እንዴት እንደሄደች እየነገረቻት ነው ፍቅር። መጀመሪያ አዴይ ቆየች፣ ተወጣች ብለምናት፣ ብለምናት እምቢ አለች እያለች ነበር የተናገረችው ማለት ነው። ነገር ግን ልድያ ለፍቅር ናት ይቺ ፍቅር ናት አንቺ ውጭ ብላለች ብለ አባንቺ ያልሽ መስሏት ነዋዴ እየወጣችው በጣም ነው የምታሰቃያ ብላ ስነግራት በጣም ነበር የተቆጣችው። ከዚያ በኋላ እንግዲህ ፍቅረን እናቷ አንቺ ጋር አልጀረስንም ብዙ ነገር አለ ለካ ስተጫዋች ቢና ይኖርሽው ብላ ተቆጣታለች። ባርኮትና ደቭን ደግሞ አደይን ፈልጋችሁ አምጡልኝ፣ አባቷ ሳይደርስባት ታሪኳን እያወክ እንዴት ተዘቃታለህ ባርኮት ብላ ባርኮት እያለች ነበር። እሱ ደግሞ ስራ ቦታ ነበር ማለት ነው። እንግዲህ ቤዛ መጣች። ዝ መሀል ቤዛ ስትመጣ እንግዲህ አዲስ ሰራተኛ ብላ ነው ፍቅር እናት ወገ ያስታወቀች ማለት ነው እኔ ሰራተኛ እያለች ነገር ግን ባርኮት እንግዲህ ምን እንደሚል ስለሚጨንቀው ወደ ጓዴ ይዞ ገብቶ በፍቅር ስምምነት ታስማማ ወዱ ሰም በግዱ ማለት ነው። እኔ አንቺን አላገባውሽ ወይም አላጨውሽ፣ ስለዚህ ምንድን ይባላል አንቺም ጥሩ አይደለምና አሁን እዚህ ቤት ተታወቀ ለእናቴ ምን ብዬ ላስተዋውቅሽ፣ ስለዚህ ሰራተኛ ፍቅር እንዳለችው ቆይና እና እናመቻቸል ነገሩን አላት ማለት ነው። ወደ ሱ መግደው እንግዲህ ቤዛም ተስማማች ማለት ነው። በሰራተኛ መሆኑ ያው እንግዲህ ነገራቶቹ በጣም ቢደብሯትም ቤዛ እንግዲህ ፍቅር አሁን ላይ አሸንፋታል ይበዛ ማለት ነው። ደፍም ደግሞ እንግዲህ ያዙ ለቀቁ እያለ ነው ያለ አደይ መኖር አልችልም እያለ ነው ማለት ነው። ዳይመንድና ንጉስ ደግሞ ያው ጣፉ ይዘው ይሄዳል። ዳይመንድ ይዞ ይሄዳል። ገጠር እገባለሁ እያለ እየፈለገው ነበር። ዳይመንድ ያው ጠፍቶታል ማለት ነው። ድር በጣም ተጎድቶ አለ። በቃ እሷ ማጌት አለብያ ነው እንግዲህ። አዴ ደግሞ ገጠር ገብታ ከእናትና ከቷ ጋር ከወንድሞቿ ጋር እየኖረች ነው። ነገር ግን የሚያገባ ሰውዬና ደግሞ አባቷ እንግዲህ ወደ አዲስ አበባ መጥቷ አልተመለሰም ለሱ ስልክ ደውለው ለአባቷ ነግረውታል ማለት ነው። አዴይ እንደመጣች ሄዶ እንግዲህ አባቷ እንዲይዛት ማለት ነው። ነገር ግን ደግሞ ወንድሟ ያው አሸናፊ እንግዲህ ደግሞ እያጣራ ይገኛል ማለት ነው እንዲያዝ። እናቷም ደግሞ ወደ አረብ ሀገር ሄድ ያለሁኝ ታተስማማሽ ስትላት አረብ ሀገር አትሄጅም እዙ ሀገር ስለሆነች እያለቻት ነበር ማለት ነው። እሷም እንግዲህ አዴ አሁን ላይ በጣም ተጨንቃለች። በርኮትም ለመሄድ ወስኗል ማለት ነው። ነገር ግን ከዚ ደግሞ መራቅ አለብሽ አባትሽ መቶ እንዳይዝሽ መራቅ አለብሽ እያለች ነበር የአዴ እናት ማለት ነው። እንግዲህ ስልክ ያው እንደውሎ አባቷ አዴን ይዞን ተጣበቀ አሸናፊን ነግሮታል። አሸናፊ እንግዲህ ያሸሻት ይመስለኛል። ያው ነገር ሲነግራት ላዴ አባቷ ሳይደርስባት ያው መሸሽ አለባት። ዴፍ ታዚ ሄዱ የደረስላት ይሆን አደይ? አባቷ ይዛት ይሆን? በጣም ከባድ ነው። ፍቅር እንግዲህ በጣም ብዙ ጊዜ አደይን በድታለች። ነገር ግን አሁን አደይ ወደ ዝከት ተመለሰች። እኔ አባቴ ጋር እሄድ ያለው እያለች ነው ፍቅር ማለት ነው። እናቷም ደግሞ አንድ ቀን ጠይቆሽ የማያውቃበት፣ አሁን ላይ እንግዲህ የፍቅር ሴራ ተጋልጧል ማለት ነው። ኤላም እንግዲህ ከደምደም ጋር ለምደም እንግዲህ ከአዴጋ ቢዝነስ ሊጀምሩ ኤላን ብር ብለው ነበር። እሱም ደግሞ ለቤዛ ብር እሰጣታለሁ እያለ ነበር ማለት ነው። እንዲሁም ደግሞ ቤዛን እንግዲህ ፓርኮት ነገራቶች እስከምናስታከ ዝሁን እያላት ነበር። ያን ነገር እስከምታስታክሷም ሰራተኛ ሆናለች ወዲያ በግድ ማለት ነው። ለምለምም እንግዲህ ኤላ አዴ ትምጣና ቢዝነሱን ትጀምሪያለች ብሏታል ማለት ነው። በጣም ደስ ይላል። ለምለም በጣም ለምለም በጣም ለአዴ ተጨንቃለች ማለት ነው። እንግዲህ አባቷ አዴ እንግዲህ ይደርስባት ይሆን ወላዴ ይደርስላት ይሆን ከዚክ፣ ወይም ደሞ አሸናፊ ያሸሻት ይሆን ወደ አዲስ አበባ ተመልሳ ከፍቅር እናት ጋር ትመጣ ይሆን ጥያቄ ነው ቀጣይ እንጠብቃለሁ ድ ቤተሰቦች አደይን መልሳ ከፍቅር እናት ጋር ብትገናኝ በጣም ደስ ይላል አባቷ እጅ ባትገባ ማለት ነው እናቷም በጣም ተጨንቃለች ከዚህ ተሸሻለሽ መሄድ ያለብሽ አባት ሳይመጣ ነበር ድፍ እንግዲህ አደይን ፍለጋ ይሄዳለሁ ጌጠር እያለ ነው ሄዱ ያመጣት ይሁን ወላሷ ራሷ ትመጣለች